አንድ ምንጭ ነው። የኢትዮጵያ ታሪክ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ ነው፣ መለያ ነው፣ ቅርስ ነው። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መራ አላቸው። አንዱን ብሔር ወይም ሃይማኖት ታሪክን ነጥሎ ከዚህ አንጻር ብቻ የኢትዮጵያ ታሪክ የሚጻፍና የሚተነተን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም አላቸው። ኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ ያደረጉት ምሁር በብዕር ሥራዎቻቸው ሲታወሱ ይኖራሉ። የኢትዮጵያ ታሪክ የክርስትናው የእስልምናውና የሌሎችም ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ላጲሶ ጌታውን ዴሌቦ ይህንኑ እሳቤ በምርምር ሥራዎቻቸው በመግለጥ በመጽሐፎቻቸው ከትቧቸዋል። የፖለቲካው ገለት ማዕበል ሳይወዘውዛቸው በምሁራዊ የምርምር መነጽራቸው እይታ በብዕራቸው እውነትን ከትበው የኢትዮጵያውያንን ኅብረ ብሔራዊነት ያጎሉ ኢትዮጵያዊ ናቸው። በመጽሐፎቻቸውም አሰባሳቢ የጋራ ማንነት በማሳየትም ምሁራዊ አሻራቸውን ያሳረፉ ናቸው። የታሪክ ምሁሩ ፕሮፌሰር ላጲሶ። ፕሮፌሰር ላጲሶ በቀድሞ በከንባታና ሃዲያ አውራጃ በኩፋ ላሀበሌ ግንቦት 12 ቀን 1930 ዓ ም ተወለዱ። የመጀመሪያ ትምህርታቸውንም በቢቾ ሆሳና ሚሽንና በመንግሥት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን በአዳማ በሚገኘው ገላዲዮስ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በሕብረተሰብ ታሪክ የመጀመሪያ ድግሪያቸውን በላቀ ውጤት ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ድግሪያቸውን እንዲሁም በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክትሬት ድግሪያቸውን ወስደዋል። ዶክትሬታቸውን አጠናቀው የፕሮፌሰርነት ማዕረግን ጭምር በማግኘት ለሁለት ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ተመልሰዋል። የሀገር ፍቅርም በማስቀደም ወደ ሀገራቸው ተመልሰው በምርምሩና በማስተማር ስራቸው ሀገርን ያገለገሉ ስመጠር ናቸው። ፕሮፌሰር ላጲሶ ከጋን ውስጥ መብራትነት ይልቅ እውቀታቸውን ለብዙሃኑ እንዲደርስ በርካታ መጽሐፍ ጽፈው ለአንባቢያን ያደረሱ በአደባባይን ሲሟገቱ በመገናኛ ብዙኃንም ጠለቅ ያለ ትንታኔ በመስጠት አሻራቸውን ያሳረፉ ምሁር ናቸው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት በአስራ ሁለት ሰባ ይሄ መንግስት ስነሳ በመሀል አገር ነው፣ በዛሬ ወሎ ነው የተመሰረተ። ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው። ሰውን ከሰው የሚለየው ስራው ነው የሚሉት ፕሮፌሰሩ ሰብአዊነትን ያስቀደሙ አንጋፋ የታሪክ ምሁር ናቸው። ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶም ለትውልዱ ቅርስ ሆኖ የሚዘልቅ ነው። በሥራዎቻቸው አንቱታን ያተረፉት ፕሮፌሰሩ በባሕርያቸውም ግልጽ፣ ታማኝና ሰው አክባሪ እንደሆኑ ይመሰከርላቸው። ባለትዳርና የሦስት ሴት ልጆች አባት የሆኑት አንጋፋዊ ታሪክ ምሁርና ተመራማሪው ፕሮፌሰር ላጲሶ ጌታውን ዴሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 30 2018 ዓ ም ከዚህ ዓለም በሞት ተለይተዋል።